ስራ ሳልጨርስ መዳም ስልክ እየነካካው ስትመጣብኝ የሚደነግጠውን ድንጋጤ ነው እናብሬ ዛሬ ሩታ ስትመጣባቸው ድንግጥ ያሉት ማለት ነው። አራቱን በአንዴ ውሃ ውሃ እንዲህ ሩታ እኮ ናት የመጣችው። አቤት የኛ ሮ ንዴስታሴ ትነግጣለች ለካ ይመችሽ ማለት ነው እና ደግሞ ሄርሜላ ማለት ነው ውዴት ነው ሾከክ ሾከክ የምትዩ መጀመሪያ ማለት ነው እትከሻእጇዋን ከትከሻው ላይ አድርጋ። እጅና እጃቸውን አነባብረው ቁጭ ብለው በሰላም ወሬያቸውንም በለው እያሉ ከዛ ሩትየ ወይ ክፍት ስታረገው በሩን ሾከክ ሾከክ አለች ማለት ነው። ሰው መሳይ ሾከኮች ማለት አሁን አንቺን ነው ማለት ነው። እውነት አሁን ደሞ ጧትም ልርገምለት ብለሽ ነው ጉርሻውን አድረሽ ነው እንዲዛ ቤት አደርሽ እንዲሄርምላ አደርሽ አድረሽ ነው አጧት ልርገምለት ጉርሻውን ብለሽ አድረሽ ነው አይደለ? ለቀስ አለባበስሽን ዛሬ ደህና ነሽ፣ ዛሬ ደህና ነሽ ማለት ነው። አሁን ሁሉ ጊዜ ከጉልበት በታ የሆነ ልብስ ልበሽ፣ ሱሪም ልበሽ፣ ቀሚስም እሱ መብትሽ ነው። ግን ቢያንስ ከጉልበት በት ወረድ ያለ ልብስ መልበስሽ ጥሩ ነው። እና ምክራችን ሰምተሻል፣ ጎበት ማለት ነው። ሲቀጥል ማለት ነው እንደው እውነት እኔ እኮ በጣም እንደው በጣም ሳኩኝ በጣም በቃ ድንግጥ ሲሉ እንደዛ ማለት ነው። አብሬሽማ እንደው አይኑ ማለት ነው ፈጥፋጦ ቀረ ልጁ። ሰሞኑን ማለት ነው በድንጋጤ አካላቱ አለቀ። የእውነት በድንጋጤ አካላቱ አለቀ። ቡታጅራ ላይ ሲጨፍር ካሜራ እየደቅ ነው እየቀረጹት እንደሆነ እንደሆነ ሲያቅ በድንጋጤ አፉን ያዝን ያደረገው ማለት ነው። እዚህ ደግሞ አሁን አሩታ ጅንጋጣቸው እንዲሁ ልጁ በድንጋጤ አካላቱ አለቀ። ጋይ ሰውነት አካላቱ አለቀ በድንጋጤ። አይ እንግዲህ ጥሩ ነገር ማይሰራ ሰው የሆነ በቃ ጥሩ እንዳልሆነ እየሰራ ያለው ስራ ጥሩ እንዳልሆነ የሚያቅሰው እንደ ሱር ሱር ሱር እንዳለ ነው ማለት ነው። አሁን እኔ ይህንን ቪዲዮ ስቀርጽ ማለት ነው መዳም አየችኝ አላየችኝ እያልኩኝ ነው ማለት ነው። ሱር ሱር እያልኩ ነው ማለት ልክ እንደዛ ነው። ምክንያቱም ምን ለምንድን ነው የምትቀርጩ ምግቡን እህሉ ሩዙን ለምንድን ነው የምትቀርጭው ምናምን እንዳትለይ ማለት ነው። ምን እላታለሁ? ለምንድን ነው የምትቀርጭው ብትለኝ፣ አዎ እንደዛ እና ማልላቸው የፈለግኩን ነገር አብረሽም፣ ልክ እንደዛ ነው። ሱር ሱር ሱር ነው የሚለው ማለት ነው። አዎ እና

የምታወራና አሁን ትናንትና እኔ እንደዚህ ነው መድሬ መድሬ ስትል ነበረ ማለት ነው። ዛይ ተያያዘች አይ አይኖይ ነገር ሮታ ጎበዝ ስለሆነች ፈገግ አለችና ኖ ኖ ኖርማል እኮ ነው። አብሽሮ ምን ኖርማል ነው። እኔ እኮ ያ ፋትቼው የለ እንደ ምንድነው ምናምን ብላ ማለት ነው። ፈገግ ብላ እንትን አለችው ማለት ነው። በልቧ ምናምን እንደዛ ብላ ማለት ነው። ሌላ ብትሆን አፈር ብላና በዛ በጠረጴዛው እዛ ባለው በምንድነው የሚለው በአረብ አረብያ እንዴው مجلس ምን ዲኖ አይባለው አላቀም ብቻ ያን እንኳን ላይ ያነሳች ለካ የፈታኝ ኒን ሊራ ሲት ገለተ ለተማገጥ ነው ጭር አላ መማገጡንማ ታቃለ። መማገጡን ታቃለ። ከሌላ ስጋ መማገጡንማ ሩታ ታቃለ። ሌላም ሲብቱን ታቃለ። ግን ለካ ቤት ልታስገባት ብለህ ነው እኔን ይፈታኝ ከቤት ያባረርከኝ ብላ ጧ ቋ ምናምን በቃ ባገኘችው ነገር ሁሉ ማለት ነው። ቃጭ ቃጭ ቃጭ ታደርገው ነበር ረታዬ ግን ሶኬ ኖርማል ነው። ይሄድ እንዲሄድ እኔ አይደለሁ እንደ ፍቀድኩለት እኔ አይደለሁ እንደ ከልቤ ያስወጣሁት እኔ አይደለሁ እንደ እንዲፈታኝ ጥያቄ የጠየኩት። ስለዚህ ይሄድ አለችና ማለት ነው። ጋይ ዝም ብላ ፈገግ ብላ አረ ተረጋጉ። እንዲ እንዲ ን ምንድን ነው የሚባለው? ውሃ ይሆናል ውሃ ክሽም ክሽም የሆነ ነገር ክሽም ነው ያረውት ያሉት ማለት ነው። የሆነ እርጥብ የነበረ ነገር ሲደርቅ እንደዚህ ጨብጡት ኩርሽም ይላል። ልክ እንደዛ ነው። ኩርሽም ያሉት ዛሬ ማለት ነው። ዋው። ሌላው ደግሞ ማርክዬ፣ ማርክዬ ማርክ መልካሙ ሰው ማለት ነው። መልከ መልካሙ ማርክዬ የሩታንም የሩታንን ባጥርኩስ ያደርግላን ነበር። አ ማርክ ብዙ ጥሯል፣ ብዙ ጥሯል። ማርክ ብዙ ጥሯል ግን ስንቶቹ ለማፋታት ሲጥሩ ሲጥሩ ማርክ ግን ለማ አብሮ ለማድረግ አብሮ በቃ ትዳራቸው እንዳይበተን በቃ ልጃቸውን አብረው እንዲያሰድጉ ብዙ ጥሩዋል ማለት ነው ብዙ ነገር እየተባለ ብዙ ነገር እየተፈተፈተበት በሱ ላይ ግን ኖርማል ነው ዋናው ወንድምናቲ አንድ ላይ የሆኑ በማለት ለመስጠረቅ ብዙ ነገር አድርጓል። ነገር ግን አልተሳካም። እሩታዬን ዝሮ እየተንከባከባት ነው። ተንከባከብልን። አዎ ወንድም ማለት ባንተ ላንተ ሰተናን ማለት ነው። ላንተ ሰተናን ከአላህ በታይ ላንተ ሰተናታል እና ተንከባከባት በደንብ ማለት ነው። በደንብ ተንከባከባት ማርክዬ፣ ማርክዬ ኛው ዋይ ሩታዬ፣ ወንድም ሩታዬ፣ እምባ እንባ ጠራጊ የለም ጋይስ፣ የሚያስበቅስ ነው ዛሬ ጊዜያው። አመስግኖት ማርክን እናመስግነው። ይሆናል ዛሬ ጊዜ እያያችሁት አይደል አቤል የተባለ ሾካካ በፊት ምን ነበር አሁን ምን ላይ እንዳለ እያያችሁት፣ ምን እንደሚሰራ በፊት ምን እንደሚያደርግላት ለሩታ የኔ ወንድምሽ እኔ መከታሽ እኔ ምን በቃ እኔ ደጋግምሻት በሉኝና እንደዛ ሲላት ነበረ በፊት። አሁን ግን እየሰራ ያለው ነገር እጅግ በጣም ተስፋ የማይጠበቅ ነገር ነው ሩታ ላይ እያደረገ ያለው ነገር እና እንባ የሚያመጣ እንጂ እንባ የሚጠርግ በዚህ ዘመን በዚህ ዘመን ጠፍቷል። ስለዚህ ማርክዬና ያመሰግናለን። ወንድም ማለም ክበርልን፣ ቆይልን እንዳንተ ያለውን ያብዛልን አንተን የሚያብዛህ በቃ፣ አይቀይረህ አይቀይረህ። ሰው አይታ፣ እኔ በዚህ ሰዓት በነገራችን ላይ ለማመን የሆነ በቃ ማመን የሆነ የማመን ሰውን ሰውን ለማመን እቸግራለሁኝ ማለት ነው፣ ከማየው ከሚደርስብኝ ነገሮች አንጻርና፣ አይቀይረህ ደግሞ ነገ ጧት ተቀይረህብኝ እንዳላይህ ማለት ነው። ተቀይረህ እንዳናይህ አይቀይርብን። በዚሁ ቀጥል፣ ሩታዬን ተንከባከብልን እና መስግራን። ሩታዬ ደሞ አይክፋሽ፣ አይክፋሽ ነው። አንዴ ቆርጣሽ ዴሻል አድር ቁርጥ አድርጌ አይክፋሽ። አታልቅሽ፣ ምን በወጣሽ አታልቅሽ። እንድታላሽ እንድታላሽ፣ አይደል እንዲ የሚጠሩ ብዙ ሰው የሚጥሩት፣ ስለዚህ አታልቅሽ። ቻዩ ማለት ነው እና ማማሬዋ፣ ቻዩ የምትዩን ነገር ሁላ ቻዩ። አይ በነገራችን ላይ ያስከፈል ያስከፋል፣ ብቻ ይገልጾም የሚታየው ነገር ግን እኔ እኮ ነገርኳችሁ። ሌላ ሴት ብትሆን እኔ አብረሽን እንዲው ፍንክትክት ነው የምታደርገው። እና ያስከፋል፣ ኖርማል ነው። ግን ብለሽ ለፊው ችግር የለውም ማለት ነው። ችግር የለውም ጊዜ ጊዜ ይጥላል ያነሳል። ስለዚህ ነገ ጧት ታይ ዋለሽ እግሬ ስር ሲወርቅ ማለት ነው ነገሩ። እኮ መቸለታም እግር ስር ወርቋል። ግን ያ እንኳን እያስመሰለ ነው እንጂ እግር ስር ወርቋል። እና ታይ ዋለሽ አሁን ሲንበደበድ ማለት ነው እና

እና ተከርቸም ሂድ ማለት ነው። እዚህ ያው ተምትጨናነቅ ቅሩታ ቁልፍም ሊኖራት ይችላል። ብትቆልፉትም እየከፈተች ልትገባ ትችላለች፣ ልታስደነግጣችሁ ትችላለች። ስለዚህ ተከርቸም ብትሄድ ይቻላል። በአንድ ፊት ያው ተከርቸም ሂድና እዚያው ማለት ነው ምን ደመረ ተከርቸ ማለችኝ፣ ምናምን የሚል እንትን አለ፣ ተረቲው ሙዚቃ አለ። ና እዛው ተከርቸን ብትገባ ይሻላል። እሷ ሷ ቤትር ማለት ነው ቤት የላትም አላት ይኖራት እርግጠኛ ነኝ። በዚህ ሰዓት ብቻም ተከራይቶም ሰርቶም ቤት የሌለው ሰው የለም። እና እዛው ተከርቸን ብትሄድ ይሻልሃል። አካላት አለቀ፣ አካላት አለቀ፣ በመደንገጥ አለቀ። ውጭ ላይ በካሜራ በካሜራ ሰው ይቀርጽሃል። ኡይ ብለ በቃ ሱሪ ስላለ ከዛ ደግሞ እዚህ ደግሞ ሩታ ሱሪ ስታደርጊ አካላት አለቀ። አዎ በስፖርት የዳበረው ሰውነት እኮ አለቀ አብሬሽ። እና ስለዚህ እዛ ተከርሸምድ ማለት ነው ተከርች አለ። ዛሬ ግን በጣም ተቅለበለብኩኝ። አሁን ዛሬ የተቅለበለብኩት ማለት ነው መድያም የለችም። አዎ የለችም። ወጣችው ማአደለ ወጣች ማለት ነው ልጆቿን ይዛ ነገሩ። እኔ ውጭ የሚባል ነገሩ ውጭ ይዞኝ የሚሄድ መድያም እንዲሁ ስጣላ አልወድም። ጋይስ አልወድም። ከዛ ምን አለችኝ ይመስላችሁ? ውጪ ይዛኝ የምትሄደው ሕፃን ልጅ አለ እሱን እንዲይዝ ነው። መዲና ትሄጃለሽ አለችኝ። አዎ ከጠየቅሽኝማ በግድ ነይ ነይ ለበሽ ነው። ለዛ ነው መላሴ የተለቀው። በነገራችን ላይ እኔ ምን ኡም ያኔ ድምፄ አነስ ያለ ነው ግን ተጠቅለበለብኩባችሁ ይቅርታ አላችኋለሁኝ። እናማ ቤተሰቦቼ እና የዛሬው ቪዲዮ ይሄንን ይመስላል።